እንዴት ከውሃ ሃይድሮጂን ጋስ ማመንጨት ይቻላል? ወደ ሳይንሱ የገባውበት ምክንያት ምንድን ነው? አስቤበት ሳይሆን ከችግር አኳያ ነው። እንዴ የስራዎች የሚያተኩሩ ኒኩሌር ኢነርጂ ላይ ነው። ከዊክ ኒኩሌር ኢነርጂ ሌሎች ብዙ አይነት ሳይንሳዊ ግኝቶችን ማግኘት እንደሚቻል አንተ ከምታሳየን ወጣቱ ጀግና ኢትዮጵያዊ ነው። ሳይንስ ስንል ይህንን ማካተት መቻል አለበት ምን የመጀመሪያው ሳይንስ የምንለው ነገር ምን ሊሆን ያስፈልጋል ማለት ነው እንደ ዶግማ አይነኬ መሆን የለበትም ማለት ነው ሊፈተሽ ላብ ውስጥ ገብቶ ሊመረመር ያስፈልጋል ማለት ሳይንስ እና ሃይማኖት ኔሴሰርሊ ወይም የግድ ይቃረናሉ ወይስ የግድ ይጣጣማሉ ኦር ደግሞ እኔ የግድ ብዬ የምጠቀመውን ኃይለ ቃል ቀለል ባለ አነም አልኩ፣ ግንኙነታቸው እና ልዩነት ይኖራቸዋል። እጅግ በጣም የተከበራችሁ ውድ ተመልካቾቻችን እና ተከታታዮቻችን እንደምን ሰንብታችኋል? ጤና ስጥልን በአለማየሁ እንደ ክፍሌ ቶክ ሾ ስር እንደ አንድ ክፍል ስቀርብላችሁ የነበረው የአዳ ሀዮታ የሚል መርሃ ግብር በዛሬው ዕለት የምሁራን ሂሳቤ በሚል በአማርኛ ተክተ ነው ወደ እናንተ የተለያዩ አይነት ሳይንሳዊ ሂሳቤዎችን፣ ቴክኖሎጂያዊ ሂሳቤዎችን ለማቅረብ ፕሮግራማችን ጀምሯል ከዚህ ቀደም በአፋን ኦሮሞ ያዳህዮታ የሚለውን መርሃ ግብር በርካታ የዩኒቨርሲቲ ምሁራን እና ተመራማሪዎችን በሳይንስ በቴክኖሎጂ በፍልስፍና በተለያዩ የሰው ልጅ የእውቀት ዘርፎች ላይ በሳልና እጅግ በጣም ወሳኝ የሆኑ ህንሳቢዎችን ሲያቀርቡላችሁ ነበር። አሁንም እያቀርቡላችሁ ይገኛሉ። በዛሬው ዕለት ግን በጣም ለየት ባለ አይነት መልኩ ከአንድ የተከበረ እንግዳ ጋር ቆይታ የምናደርግ ይሆናል። ከዚህ ቀደም እንግዲህ መምህራን እና ተመራማሪዎችን ነበር ስናቀርብላችሁ የነበረው አሁን ደግሞ ለየት ባለ ይዘት ለየት ባለ ቋንቋ እንግዲህ ከአፋን ኦሮሞ አማርኛ በመጠቀም ተማሪና ተመራማሪ ፍራዖል አወቀን እንግ ታላቅ እንግዳችንን ጋብዘን ዛሬም ደግሞ በሳይንስ ግኝቶች ዙሪያ የምንጨዋወትበት አብረን እንግዲህ የምንቆይበት ጊዜ ይሆነናል። ፍራዖል አወቀ የሁለተኛ ደረጃ ትምህርቱን እዚ ሻሸመኔ አካባቢ እንደተማረ ከዛ በኋላ የከፍተኛ ደረጃ ትምህርቱን ወይም የዩኒቨርሲቲ ትምህርቱን ከሀገራችን እንግዲህ የሰሜኑ ክፍል አክሱም ዩኒቨርሲቲ፣ ወደ ሀገራችን እንግዲህ የኢትዮጵያ እንግዲህ ደቡቡ ክፍል ቡሌ ሆራ ዩኒቨርሲቲ በሚገኘው የኬሚካል ኢንጂነሪንግ የአምስተኛ አመት ተማሪ ሆኖ እንግዲህ የተለያዩ አይነት ዝም የምርምር ስራዎችንም ፕሮጀክቶችን በመስራት ላይ የሚገኝ ተማሪያችን ነው። እንግዲህ ስራዎቹ እጅግ በጣም ግሩም እንደሆኑ እኛ በነበረን አንዳንድ እንግዲህ የተለያዩ ቴሌቪዥኖች ላይ ቀርበው ስለነበረ በነኛ ቆይታዎች እንግዲህ ለመመልከት ችለን እኛንም ደግሞ የተለያዩ ወደፊት እቅዶቹንም ከዚህ ቀደም የተሰሩትንም በድጋሚ እንዲያቀርብልን ጋብዘን ይላቸዋል። ፍራዖል እንኳን ወደ ሚዲያችን በደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። ቴንኪዩ። በጣም እንግዲህ ከዚህ ቀደም ልናገኝ ሞክረን በዛው አግባብ እንግዲህ አንተም የአለማየሁ እንደ ክፍሌ ቶክ ሾው የሚለውን ሚዲያ እንግዳ ሆነ በጣም ታላላቅ ምንም እንኳን አንዳንድ ሰዎች እንግዲህ እንደዚህ ሲያዩት ቀላል ሊመስላቸውም ከቻለ በጣም ታላላቅ እና አስፈላጊ የሆኑ የሳይንስ ውጤት ግኝቶችን አግኝተል። እኔ በጣም ከሚገርመኝ እንግዲህ አንዱ እንዴት ከውሃ ሃይድሮጂን ጋስ ማመንጨት ይቻላል የሚለውንም ኒኩሌር እንግዲህ ስራዎች የሚያተኩሩ ኒኩሌር ኢነርጂ ላይ ነው። ከዊክ ኒኩሌር ኢነርጂ ሌሎች ብዙ አንስ ሳይንሳዊ ግኝቶችን ማግኘት እንደሚቻል አንተ ከምታሳየን ወጣቱ ጀግና ኢትዮጵያዊ እጅግ በጣም ደስተኛ ነን። እንግዲህ በእነዚህ ግኝቶች ዙሪያ አብረን ቆይታ እናደርጋለን። ግን ከዛ በፊት ፍራዖል ማን ነው? የሳይንስ ፍቅር እንዴት ሊያድርበት ቻለ? የሚለውን እስቲ ምክንያቱን ብታጋራ። እሺ አመሰግናለሁኝ። ያው መምህር እንደገለጽከው ፍራዖል አወቀ እባላለሁ። የቡሌ ሆራ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነው። በዚህ አጋጣሚ እንግዲህ እንደዚህ አይነት እድሎችን ከሚያገኙ ጥቂት ሰዎች መካከል አንዱ ስለሆንኩኝ እግዚአብሔርን በዚህ አጋጣሚ አመሰግናለሁ። ምንድነው ይህ አጋጣሚ ካላችሁን በአጭሩ ከመምህሩ ጋር ቁጭ ብሎ እንደዚህ ቃል መጠይቅ ማድረግ ማለት አሜዚንግ። በጣም አመሰግናለሁ። አንተ እንደሆነም እኮ ተመራማሪ እንዶ ተማሪ የሚለውን ታይትል የምንጠቀመው ለጊዜው ነው ኦፍኮርስ ሁሉም ተመራማሪዎች ተማሪዎች ናቸው እና የኔን ተማሪ ከዚህ ቀደም አስተምሬ እንደነበር፣ አንድ ኮርስ ነው ኦፍ ኮርስ አስተምሬ እንደነበር አውቃለሁ። እኔም ራሱ ከተማሪዬ ጋር ለመጀመሪያ ጊዜ ነው እንደዚህ ኢንተርቪው ሳደርግ። ምንም ፊልዳችን የተለያየ ቢሆንም ባክግራውንዱ ላይ እንግዲህ እኔም አስተምሬ ያለው እጅግ ታላቅ የሆነ ኩራት ይሰማኛል። አመሰግናለሁ። አመሰግናለኝ ያው እንግዲህ ወደ ሳይንሱ የገባውበት ምክንያት ምንድን ነው? አስቤበት ሳይሆን ያው ከችግር አኳያ ነው። እኛ የምንኖርበት አካባቢ በወቅቱ የመሰረተ ልማት ወይ ደግሞ ካርታፕላን ምናምን የሚባል ነገር ስላልነበረ የመብራት እጥረት ነበረ። ስለዚህ ፍራዖል ምን ማድረግ አለበት? ማንበብ እንዲችል የሆነ የኤሌክትሪክ ሶርስ መፍጠር መቻል አለበት ማለት ነው ስለዚህ የተለያዩ ድንጋዮች በጊዜው እነዚህ ዱራታ ድንጋዮችና የሚባሉ አሉ፣ ኬሚካላት ይወስዳል ፀሐይ ላይ አሞቀ ምናምን የምንጠቀማቸው እነዛን፣ በማድረግ አምፖሎችን በመቀጣጠል በማድረግ ያው የቤቱን የማብራት ችግር መቅረብ ስለነበረብኝ ትልቁ ወደ ሳይንስ ውስጥ እንዲገባበት ያደረገኝ ነገር ያ ነው እንጂ ታስቦበት ታቅዶበት የተከባ ነገር አለ የችግር ውጤት ነው ማለት ነው ስለዚህ ፕሮብም ማዘር ኦፍ ኢንቬንሽን የሚለውን ችግር እንግዲ የፈጠራ እናት ናት የሚለውን አሳክተል ማለት ነውስል። በዚሁ አጋጣሚ ውስጥ ፓሽን የሚለው ነገር በውስጠ ፍላጎት የሚለው ነገርም ከችግር ባሻገር ፍላጎት የሚለው ነገር የአንዳንድ ሰዎች የፈጠራ እንግዲህ ምክንያቶች ናቸውና፣ አንተ ደግሞ ከእንግዲህ ፍላጎትን ተከትለ ይመስለኛል። ግን ደግሞ በራስህ አንደበት ብትገልጸው ደስ ይለኛል። ከአገራችን ከኢትዮጵያ የሰሜኑ ክፍል ከሚገኘው አክሱም ዩኒቨርሲቲ ወደ ቡሌ ሆራ ዩኒቨርሲቲ እንግዲህ ወደ ደቡብ ከሰሜኑ ወደ ደቡብ ውስጥ የመጣበትን ምክንያት በዚሁ አጋጣሚ ብትገልጽልን እሺ። ያው እንግዲህ እንደማንኛውም ኢትዮጵያዊ ተማሪ የአስራ ሁለተኛ ክፍል መስናዶ ወስጄ ቀጥታ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበር የሄድኩት። እዛ በሚሄድበት ሰዓት ላይ እንግዲህ ያው ካሪኩለም አለው ሁሉም ግቢ። በወቅቱ በትምህርት ሚኒስቴር ይመስለኛል ወይ ደግሞ ሳይንስና ቴክኖሎጂ ሚኒስቴር የወጣ አንድ መስፈርት ነበር። ሳይንስና ቴክኖሎጂ ግቢ ውስጥ ያው ኢንጂነሪንግ እና ቴክኖሎጂ ስለሆነ እኔ የምፈልገው ኢንጂነሪንግ ነው፣ እና ኬሚካል ኢንጂነሪንግ ነው ማጥናት ፈልገው። ለዛ ደግሞ 415 ነበር ለወንድ ተማሪዎች መግቢያ። በወቅቱ ያመጣው ውጤት ደግሞ 410 ነበረ። ስለዚህ የአምስት ማርክ ውጤት ልዩነት ስለነበረኝ ወደ አፕላይድ ኬሚስትሪ ነበር የተመደብኩት። ያው ያን ደግሞ መማር ስላልፈለግኩኝ ያው የኔ ፓሽን ኬሚካል ኢንጂነሪንግ ጋር ስለሆነ ያለው በዛ አኳያ ያው ግቢው አልተቀበለኝም። ከዛ በመቀጠል ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርስቲ አመራው። አዳማ ዩኒቨርስቲም ያው ሁለቱም አንድ ላይ ስለነበሩ በወቅቱ አዳማ ዩኒቨርስቲም ተመሳሳይ ምላሽ ሊሰጠኝ ስለዚህ ያለኝ አማራጭ ምንድነው? ከትምህርቱ ሚኒስቴር የሚሰጠውን ምድብ ጠብቆ ወደተመደብኩበት ዩኒቨርስቲ መሄድ ነበረ። በዛ አኳያ ምንድን ነው ያሰብኩት አውቃለሁ። በእርግጥ አክሱም ዩኒቨርሲቲ ኬሚካል ኢንጂኒሪንግ እንደማይሰጥ አውቃለሁ። ያው ሃይማኖቴም ኦርቶዶክስ ስለሆነ አንድ እምነት አለ የታቦተ ጽዮን መገኛ አክሱም ነች የሚል ኮንሴፕትም ስላለ በቃ አስራ ሁለት ዓመት ብሎ የለፋሁበትን ውጤት ቢያንስ አክሱምን በማሄድ ከዛ ከእግዚአብሔር ጋር ያለኝን በረከት የአስራ ሁለት ዓመት ልፋቴን ቢያንስ በዛ እንኳን እንትን ባደርግ ለእኔ ሰክሰስ ነው። በቃ እኔ ፒኤችዲ ዲግሪ እንዲያስኩ ነው ብዬ ስለአመንኩኝ በቃ ቀጥታ እንትኑ ዲፓርትመንቱ እንደሌለ እያወቅኩኝ ሄድኩኝ። ግን እንደ ሁለተኛ አማራጭ ደግሞ ምን ያስኩኝ ኤሌክትሪካል ኢንጂኒሪንግ መማር አሰብኩኝና ኤሌክትሪካል ኢንጂኒሪንግ መማር ያው ብዙ ምንትን አይልም የሚለውን እሱን ኮንሴፕት ያስኩኝ። በዛ አኳያ እንግዲህ ወደ አክሱም ሄድኩኝ። ያው የፈጣሪ ፈቃድ ሆነ እና ደግሞ ደሞ እዛ ስድስት ወር ያል ቆየው እና ጦርነቱ ምንም ሳይነሳ ከኮረና በፊት ወደ ቤት ተመለስኩ። ፍሬሽማን እንደጨረስኩኝ ማለት ነው ወደ ቡሊሆራ የመጣሁበት እንግዲህ አንድ በጣም ወደ ጓደኛ ያል በዚህ አጋጣሚ ኢንጂነር ጉተማ ነገሱ ይባላል። ሶሲየት ኢንጂነሪንግ ነው ያጠናው እሱ ቀጥታ በህጋዊነት እዚህ ተመድቦ ነበር የመጣው። እና ከጓደኞቹ ጋር ሆኖ አንዳንድ ነገሮችን የኔን ስራዎችን ቪዲዮዎች ምናምን እዚህ ሪጅስትራር በጊዜው በእነ ዶክተር ጫላ ጊዜ ነው ወስዶ አሳዩ ልኝ ምናምን እነዚህ እንደዚህ አይነት ተማሪ አለ፣ እኛ ጋር መጥቶ እንደዚህ ቢል አንደኛ ለግቢውም ለእሱም ትልቅ ጠቀሜታ ስለሆነ እንድተባበሩት አለ። በዛ አጋጣሚ ያው ሪኮመንዴሽን ሌተር ከትምህርት ቤቱ እና ከተለያየ ቦታ ጽፎ እያንጣሉኝ በዚህ አጋጣሚ ዳኒን እጅግ በጣም አመሰግናለሁ። አሁን ከዚህ ግቢ ተቀይሮ ወደ ሌላኛው ብራንች ሄዷል። ዳኒ ትልቅ ነገር አድርጎልኛል። ዳኒ እንግዲህ እግዚአብሔር ይስጠው። ከእነሱ ጋር በመሆን እንግዲህ ምዝገባ አከናዊ እንደ ማንኛውም ኖርማል ሪጉላር ተማሪ ሆኜ ወደ ቡሌ ሆራ ዩኒቨርሲቲ እንግዲህ ተቀላቅ እያለ፣ በዚህ አጋጣሚ እንግዲህ ቡሌ ሆራ ዩኒቨርሲቲ ማለት እናቴ ነው የምመለከተው። ብዙ ሰዎች በዚህ አጋጣሚ ብቻ ሳይሆን በተለያዩ ሚዲያዎችም በግልጽ አፌ ሞልቼ እናገራለሁ። ቡሌ ሆራ ዩኒቨርሲቲ ከየትኛውም ዩኒቨርሲቲዎች እኩል ነው፣ እንደውም ከነሱ ይበልጣል ብዬ ነው የማምነው። ይህን ስል የተለያዩ ፋሲሊቲዎች ላይ ማሉ ይችላሉ፣ ግን እንደ ኢትዮጵያ የትኛውን ዲፓርትመንት የሚሰጥ ግቢ ነው። ያ ብቻ ሳይሆን በውስጡ እጅግ በጣም ብቁ የሆኑ መምህራን ከላብ ጭምር ያለው ነው እና በዚህ አጋጣሚ ይሄን ግቢ ቪዚት እንድታደርጉ የተለያዩ ራዕይ ያላችሁ ተማሪዎች ያላችሁ ወደፊትም ከተለያዩ ከመላው ከሀገሪቱ አቅጣጫ ያላችሁ ሁሉ ውድ ተማሪዎች ወደ ግቢያችን መታችሁ በፈለጋችሁ ዲፓርትመንት እንድትማሩ በዚህ አጋጣሚ ጥሪን አቀርባለሁ። ግቢያችን ሰላማዊ ነው። ለትምህርት ኢንቫይሮመንት በጣም ምቹ ነው። በሚፈልጉ ዲፓርትመንት ሙሉ ያገኛል። ወደፊትም ደግሞ ተስፋ አለኝ ኒውክለር ኢንጂነሪንግ እንደ ኢትዮጵያ ብቸኛ ሆኖ ይሰጣል ብዬ አምናለሁ፣ ተማመናለሁ። ለዚህም ደግሞ አንዱ ሆኜ ኮንትሪቢዩት አደርጋለሁ ብዬ ተስፋ አደርጋለሁ። ስለዚህ በዚህ አጋጣሚ እንግዲህ ወደዚህ ውድ ወደሆነው ቡሌ ሆራ ዩኒቨርሲቲ መጥቻለሁ ማለት ነው። በጣም ደስ የሚል ማብራሪያ ነው የሰጠን፣ እንግዲህ አስተዋጽኦ ያደረጉልንም ሰዎች ዩኒቨርሲቲውንም ጨምሮ ለወደፊቱም እንግዲህ ተስፋ እንዳለው ዩኒቨርሲቲን ጭምር እንግዲህ ገልጸዋል። በጣም እናመሰግናለን። ግን በዚህ አጋጣሚ አንድ ጥያቄ አእምሮ ላይ አቃጨለብኝ። ምንድን ነው ሳይንስ እና ሃይማኖት? አንተ እንግዲህ ሳይንስ መማሩን ብቻ አይደለም የተያያዝከው ፈጠራውንም ጭምር ነውና ሳይንስ እና ሃይማኖት ኔሴሰርሊ ወይም የግድ ይቃረናሉ ወይስ የግድ ይጣጣማሉ ኦር ደግሞ እኔ የግድ ብዬ የሚጠቀመውን ኃይለ ቃል ቀለል ባለ አነም አልኩ፣ ግንኙነታቸውና ልዩነት ይኖራቸዋል። ምንድን ነው ትላለህ? እሺ፣ አመሰግናለሁ። እንግዲህ ብዙ ጊዜ እንደዚህ አይነት ኮንሴፕቶች ብዙ ሰዎች የሚረዷቸው እንደተራራቁ ወይ ደሞ ሌላ አይነት አድርገው ነው የሚያደርጉ ወይ እንደ ጭራቅ እና እንደ እንትን አድርገው በህጻን እያለን ጭራቅ ተብሎ ጭራቅ የሚባል ነገር የለም። ያው ሐሳብ ነው። ልክ እንደዚህ ዓይነት ነገር እንደሚስለው እንደዛ አድርገው ነው የሚያዩት። ነገር ግን ያው ሃይማኖት የምንለው ነገር ያው ማመን እና መታመን ነው። የምናምነው ነገር አለ፣ ያው በእግዚአብሔር ሊሆን ይችላል። በእግዚአብሔር ካመንን ለእግዚአብሔር ደግሞ መታመን አለ። ስለዚህ ያንን ነው የሚያካተው። እንግዲህ ያው ሁለቱም የሚሄዱባቸው መንገዶች አሉ የሚሄዱባቸው መንገዶች ሊለያዩ ይችላሉ። ከዛም ባሻገር ደግሞ ወደ ሳይንሱ ስንመጣም ደግሞ በሳይንሱ ልክ እንደዚህ የተለያዩ ጎራዎች ሊኖሩ ይችላሉ። እንግዲህ በአጭሩ ያው ሳይንስ ምንድን ነው የሚለውን ስንመለከት እንግዲህ ሳይንስ የሚለው ቃል እንግዲህ ስርወ ቃሉ አመጣጡ እንግዲህ ሴኔታ ከሚል የላቲን ቃል ነው የተገኘው ማለት ነው። ሴኔታ የሚለው እንግዲህ ትርጉሙ ናውሌጅ ወይ ደግሞ እውቀት ማለት ነው ሳይንስ የምንለው ማለት ነው። እንግዲህ ዛሬ በሀያ አንደኛው ክፍለ ዘመን ላይ ይህንን ቃል በምንመለከትበት ሰዓት ላይ የሰው ልጅ ሳይንስን ለማወቅ እንዲሁም ለመጠቀም ባደረገው ያላሰለሰ ጥረት እና ምርምር እነሆ ቀደም ሲል እውቀት ወይ ደግሞ ናውሌጅ በማለት ይተረጎም የነበረው አሁን እንግዲህ ከዛ ያለፈ እሳቢዎችን ይዞ መጥቷል ማለት ነው። ከዚህም አኳያ እንግዲህ ይህንን ሳይንስ የሚለውን ቃል ፕሮፌሰር ሽብሩ ተድላ በአንድ መጽሐፋቸው እንግዲህ ይህዚህን ቃል እንግዲህ ፍቺ አስቀምጦልናል። እንግዲህ ይህን ቃል እንደ ፕሮፌሰር ሽብሩ ተድላ አገላለጽ እንግዲህ ሳይንስ እውቀትን ማግኛና ማከማቻ ዘዴ በተግባር መገለጥን ያካትታል በማለት ይገልጻሉ ፕሮፌሰሩ። እንግዲህ ፕሮፌሰሩ ይቀጥሉና አንድ አስተሳሰብ ወይም እውቀት በሳይንሳዊ ሳይንሳዊ የሚያደርገው የተገኘው እውቀት ብቻ ሳይሆን እውቀቱ የምናገኝበት ዘዴም ወይ ደግሞ ሳይንቲፊክ ሜቴድም ያካትታል ማለት ነው። ይህም በመረጃ ላይ በተመሰረተ ግኝት እውቀት የካበተ ወይ ደግሞ የመገንባት ሂደት በማለት እንግዲህ ያብራሩታል ማለት ነው። ስለዚህ ሳይንስ እንግዲህ ቀደም ሲል እንደተመለከት ነው ከሰው ልጅ የዕለት ተዕለት እንቅስቃሴ እና የኑሮ ዘይቤ መሻሻል ብሎ መዘመን ተከትለው የተከሰቱ የሳይንስ አብዮቶችን ሳይንስ እውቀት ብቻ ተብሎ ይሰጠው የነበረውን ትርጉም እንደ ግኝቶቹ ሁሉ ሳይንስ የሚለው የመጠሪያ ስሙንም በላቀና ጥልቅ በሆኑ ቃላቶች እንዲተረጎም አድርጎታል፣ ማለት ነው። ስለዚህ ሳይንስ እንግዲህ በሂደት እውቀት ከሚለው ያለፈ በተግባር ሊፈተን ማለት ያለባቸው ተመልካቾቻችን ሳይንስ በሂደት እውቀት ከሚለው ያለፈ በተግባር ምን ሊፈተን በሚችሉ ማብራሪያዎች እና ነገሮች በአመክኒ ወይ ደግሞ አስቶ ወይ ደግሞ ሎጂካሊ እንዲሁም ደግሞ መርምሮ አገናዝቦና እውነትን ፈልጎ ብሎም በየትኛውም ሁኔታና ጊዜ ከችግር የመውጫ መንገድና አንድ የመፍትሄ አካል እንዲሆን የሚፈልግ ቁስ ወይም ሀሳብ ፈልጎ ለማወቅ የሚደረግ ጥረትን የሚገልጥ ስም ነው ማለት ነው። ስለዚህ ሳይንስ በፍለጋ ሂደት የተገኘ ኩነቶች የሚተዳደሩበትና እርስ በስ የሚያገናኛቸው ህግም የሚወጣበት አንዱ አሰራር ነው ማለት ነው። ስለዚህ ሳይንስ ስንል ይህንን ማካተት መቻል አለበት። ምን የመጀመሪያው ሳይንስ የምንለው ነገር ምን ሊሆን ያስፈልጋል ማለት ነው? እንደ ዶግማ አይነኬ መሆን የለበትም ማለት ነው። ሊፈተሽ ላብ ውስጥ ገብቶ ሊመረመር ያስፈልጋል ማለት ነው። ሳይንቲስቶች ወይ ደግሞ ከዚህ ቀደም የነበሩ ጠበብቶች ባስቀመጡት ሜትድ ተፈትሾ ታይቶ ያንን መስፈርት ሲያሟላ ሳይንስ ልንለው ያስፈልጋል ማለት ነው። ሃይማኖት ላይ ስንመጣ አስቀድሜ እንደተናገርኩት ማመንና መታመን ነው ብያለኝ። ማመን ስንል የሆነ ከኛ በላይ ፓወር ያለው ወይ ደግሞ ሁሉን አድራጊ የሚችል ያው፣ ወደ ክርስትናው ዓለም ስንመጣ እግዚአብሔር አለ ብለን እናምናለን። ያን እግዚአብሔር እኛ በሰው አእምሮ መመርመር አንችልም። ምክንያቱም የሰው ልጅ እንደምናውቀው በሶስት ሂደቶች ነው ያለው ትላንት አለ ያለፈው ፓስት አለ። እንዲሁም ደግሞ አሁን ያለበት ፕሬዘንት አለ፣ እንዲሁም ደግሞ ወደፊት ፊውቸር። የሰው ልጅ ማወቅ የሚችለው ሁለቱ ብቻ ነው፣ ያለፈውና ዛሬ ነው። ስለወደፊቱ በተንበይ ነው እንጂ ማወቅ አይችልም። ስለዚህ ይሄኛው አካል ከሱ በላይ የሆነውን ያስገኘውን አካል ሊመረምረው አይችልም ማለት ነው። ስለዚህ ሃይማኖት በምን ላይ የሚመሰረተ ማለት ነው? በመገለጥ ላይ ይመሰረት፣ ወይ ደግሞ በመገለጡ ራሱ የሚሆነው በመለኮት የጣልቃ ገብነት ወይ ደግሞ ኢንተርቬንሽን ላይ ይመሰረታል ማለት ነው። ስለዚህ ሃይማኖት የምንለው በማመን እና በመታመን ላይ የተመሰረተ ነው ማለት ነው። ስለዚህ ሳይንስ እና ሃይማኖት ይጋጫሉ ወይ የሚለው ላይ ስንመጣ አይጋጩም። የሚጋጭው ብዙ ጊዜ የሰዎቹ ሀሳብ ነው የሰዎቹ ሐሳብ ነው የሚጋጨው፣ እንጂ ሳይንስና ሃይማኖት አይጋጭም። ሳይንስም የራሱን መንገድ ጠብቆ ከሄደ እንደውም ሃይማኖት ስንል ያው መንገድ ነው አይደለ? የሆነ ፈጣሪ ፈልገ ምናገኝበት መንገድ ነው። ልክ እንደዚሁ ሳይንስም የሆነ ነገር ፈልገ እንደውም አንዳንድ ሳይንቲስቶች በዚህ በሳይንስ ሂደት ሄደው ምን ነገር ነው ፈጣሪያቸው እስከ ማግኘት ድረስ የደረሱ አሉ። ይሄን ስንል እግዚአብሔር በተጨባጭነት የማግኘት ማለት ሳይሆን ወደ እግዚአብሔር ልቦናቸውን የመመለስ ወደ እሱ ወደ ማምለክ የገቡበት ነገር አለ ከዚህ ቀደም ፈጣሪ የለም ብለው የሚናገሩትን ነገሮች ምናምን በተለያዩ ሂደቶች በምርምር ሂደታቸው እንግዲህ ያው አንዳንዱ አንዳንድ ጊዜ እንዲያውም በመጽሐፍ ቅዱስም የአብርሃምን ታሪክ በምንመለከትበት ሰዓት ላይ አብርሃም አባቱ ጣዖት አምላኪ ነበረ። የተለያዩ ቅርጻ ቅርሶችን ሊሸጥ አብርሃም ተሸክሞ በሚሄድበት ሰዓት ላይ እራበው፣ በሚርበው ሰዓት ላይ እነዛን ጣዖቶች እንዲያብሉት ጠየቀው። ነገር ግን ተመራመረ። ምን አለ መጨረሻ ላይ ምንድን ያለው፣ የፀሐይ አምላክ ሆይ ተናገረኛለሁ። እዛ እግዚአብሔር ራሱን ለአብርሃም ገለጠለ። ስለዚህ ሃይማኖት በመገለጥ ላይ ነው። ስለዚህ ይሄ ሳይንስም ለሃይማኖት መንገድ ሊሆን ይችላል። ነገር ግን ሃይማኖት የራሱ መንገድ አለው፣ ሳይንስም የራሱ የሚሄድበት መንገድ አለ። በሃይማኖት ዋና ግባችን እግዚአብሔር መምሰልና ከእግዚአብሔር ጋር ህይወታችንን ማሳመርና ዘላለማዊ ህይወታችን ማስተካከል ነው። የሳይንስ ግቡ ላይ ስትመጣ ደግሞ በዚህ ዓለም የምንኖረ ኑሮ ምን ማለት ነው? ማሻሻል ነው። ያንና ግባቸው በግባቸውም ሊለያዩ ይችላሉ። ስለዚህ ሳይንስና ሃይማኖት አይጋጩም፣ የሚጋጩት የሰዎች ሀሳቦች ናቸው። እንዲሁም አብዛኛው ጊዜ ሳይንስ ውስጥ ምን አለ ሲዶ ሳይንስ ወይ ደግሞ ይሄ ሴንክሪቲዝም የሆነ አብዛኛው ህዝብ ሊለየው የማይችል ነገር ግን በሳይንስ ስም ያሉ ብዙ ነገሮች አሉ፣ ለምሳሌ ላብራቶሪ ላይ ኤክስፐሪመንታሊ ገብተው ሊፈተሹ የማይችሉ ለምሳሌ ቲዮሪ ኦፍ ዳርዊን ወይ ደግሞ ይሄ ዳርዊን ኢቮሉሽን አንድ ኢቮሉሽን ኦፍ ቲዮሪ አንዱ ነው። ለምሳሌ የሰው ልጅ ከዝንጀሮ መጣ የሚለው የዝግመተ ለውጥ እንትን እኔ እንደ እንደ አንድ ተመራማሪ አልቀበለውም። ለምሳሌ ምክንያቱም ምንድነው ሳይንቲፊካል ሜትድ ተቀምጦ በሳይንስ ውስጥ ወይ ደግሞ በላብ ውስጥ ገብቶ ሊፈተሽ የማይችል ለምሳሌ አሁን በቅርብ ውስጥ አንድ ውድቅ የሆነው ከዚህ ከሳይንስ ግኝቶች መካከል አንዱ ሕይወት ያለው ነገር ሕይወት ከሌለው ነገር ነው የመጣው የሚለው አስተሳሰብ ራሱ አሁን ወድቋል። ለምሳሌ በጊዜው ይሄንን ግኝት ላብ ውስጥ ቼክ በማድረግ ባለመቻላቸው ወይ ደግሞ በወቅቱ የነበረው ቴክኖሎጂ ማይክሮስኮፕን የመስራት አቅሙ ስላልደረሰ እነዚህ ላቡ ውስጥ የተቀመጠ አንድ ስጋ ነበር። ያ ስጋ በተለያዩ ባክቴሪያዎች ተበክሎ ከጊዜ በኋላ ህይወት አፈራ እና ምን ነበር የነበረው ሳቢ በዛ ሰዓት ላይ ህይወት የሌለው ነገር ህይወት ያለው ነገር ህይወት ከሌለው ነገር ነው የመጣው ብሎ አስቦ ነበር። ነገር ግን በቅርብ ጊዜ በተደረጉት ሂደቶች እንግዲህ ምን ተደረገ ማለት ነው ላብ ውስጥ ገብቶ ማይክሮስኮፕ ከተዘጋጀ በኋላ በዛ በሚታይበት ሰዓት ላይ ብዙ ባክቴሪያዎች እና ጀርሞች ከዓይናችን ኢንቪዚብል የሆኑ ነገር ግን በዛ ማይክሮስኮፕ መታየት ስለቻሉ ያ አንዱ ውድቅ ሆኗል። ሌላኛው ለምሳሌ ማየት ካስፈለገ አሁንም ሳይንስ ያሉ ነው። ለምሳሌ ዘር ወይ ደግሞ ጂን በደም ይተላለፋል የሚለው ሳቢም አንዱ ውድቅ ሆኗል። ለምሳሌ እኛ ደማችን ለሰው እንለግሳለን አይደለ? ዴታ መሰሉ ሊሆን ይችላል ወይ ደም አነሳንሶት፣ ያም አንዱ ምንድን ነው ማለት ነው በጊዜ ሂደት ደም በደም ውስጥ የሰው ዘር እንደማይተላለፍ ነገር ግን ሰው የሰው ዘር የሚቀጥለው ወይ የሚተላለፈው በኢንተርኮርሱዋል በሆነ ሪሌሽንሽፕ እንጂ ደም በመለገስ በምን ሊተላለፍ እንደማይችል ማይቻል። ሌላኛው እንግዲህ አንዱ ከጋሊሎ ጋር ተያይዞ ጋሊሎ ላይ የቁሙ ስር ካስከትለበት ከካቶሊክ ቤተክርስቲያን ጋር ነው። በእርግጥ ጥሎ የነበረው ትልቅ ብጥብጥ ውስጥ ካስገባው መካከል አንዱ በካቶሊክ ቤተክርስቲያን ይታመን የነበረው ሳዩ ምንድን ነው፣ የዓለም ሁሉ መሰረት መሬት ነች ተብሎ ይታሰብ ነበረ። ጋሌው በሰራው ቴሌስኮፕ ግን ያን ምናደረገ ውድቅ አደረገ። የዓለም ሁሉ ማዕከል ምንድን ነው? ወይ ደግሞ ዘጠኙ ፕላኔቶች ፀሐይን ከቦ ይዞራሉ የሚለውን በራሱ ቴሌስኮፕ ካየ በኋላ ምናደረገ ማለት ነው ያንን ዲስክሪበር በሚያደርግበት ሰዓት ላይ ያንን ገለበጠው ማለት ነው። ስለዚህ ትልቁ ችግር ምንድን ነው? በሳይንስ እና በሃይማኖት መካከል እነዚህ ቁስሎች እንዲፈጠሩ ደግሞ ተፈጥሯል ብሎ በአእምሯችን ውስጥ እንዲሳል የሚያደርጉ ሰዎች እንደዚህ አይነት ከሃይማኖቱም ወገን ጽንፈኛ የሆኑ በሳይንሱም ወገን ደግሞ አለን የሚሉ ጽንፈኛ የሆኑ አካላቶች እነዚህ ሁለቱን በጥመት ወይ ደግሞ አይዶ ነው እንዴት እንደምገልጸው፣ በተንሻፈፈ አመለካከት ላይ አስገብተው የተለያየ አረዳድ እንዲኖሩ የሚያደርጉ ሰዎች ናቸው እንጂ ሁለቱም የሚደጋገፉበት መንገድ ነው። ለምሳሌ ባይብልን፣ አሁን ከዚህ ቀደም የምናነብበት ሂደት የምናገኝበት ሂደት አስቸጋሪ ነበር። አሁን ግን በቀላሉ በስልካችን ላይ መጽሐፍ ቅዱስ ማግኘት ይችላል። ይሄ አንዱ የሳይንስና ቴክኖሎጂ ውጤት ነው። ሞር ከእግዚአብሔር ጋር ቅርብ እንድንሆን በፈለግንበት ሰዓት ላይ ሆንን መጽሐፍ ቅዱስንም ቁርአንንም ማንበብም መቅረት የምንችልበት መንገድ ምናደርግቶልናል ማለት ነው፣ አመቻችቶልናል ማለት ነው። ከዛ በሻገር ደግሞ ለምሳሌ በተለያዩ ቤተ እምነቶች ለምሳሌ በክርስትና አለምም ሊሆን ይችላል፣ በእስልምናውም ለምሳሌ በአምልኮ ሂደት ውስጥ አንዱ ማይክሮፎን እንጠቀማለን። ለምሳሌ ይሄ አንዱ ምንድነው የሳይንስና ቴክኖሎጂ ግኝት ነው። ስለዚህ ነገሮችን ስንመለከት ፖዚቲቭሊ ልንመለከት ያስፈልጋል ማለት ነው። ስለዚህ ሳይንስ እና ሃይማኖት እንግዲህ ባጭሩ አይጋጩም ማለት ነው። እጅግ በጣም ለየት ያለ እይታ ነው ያብራራበትም ወይ ግሩም ነው። እንግዲህ እኛም ፋርዘር በዚሁ መሰረት እንግዲህ የሳይንስ እና የሃይማኖትን ግንኙነት እንግዲህ ጠለቅ ብለን በማንበብም በመመራመርም እንግዲህ በዛው መልኩ ልንሄድበት እንችላለን። ውድ ተመልካቾቻችንና አድማጮቻችን እንግዲህ አለማየሁ እንደ ክፍሌ ቶክ ሾ የሚለው መርሃ ግብር ያደ ሀዮታ ወይም የምሁራን ሂሳ በሚለው ተማሪና ተመራማሪ የሆነው ወጣት ጀግና ኢትዮጵያዊ ፍራዖል ጋ ቆይታ እያደረግን እንገኛለን። እናንተም ሚዲያችን እጅግ በጣም እንድበረታታ እንድጠናከር፣ ሼር፣ ሰብስክራይብ፣ ላይክ በማድረግ ኮመንታችንም እንግዲህ አድርሱን። እንግዲህ በእንደዚህ አይነት መልኩ አብረን የምንቀጥል ይሆናል።